እግዚአብሔር ቤት ውስጥ ይህንን ማየት ያሳፍራል። ያቆማል እያሉ እየተደነሳችሁ መቶ ሚሊዮን ይገባባል። የቤንቴዋ አለቃ ካልተቆጠርን ይላል። እንደዚህ ተግማምቶ መብዛት ምን ያኮራል? በመጨረሻም ፓስተር ቸሬ ታሰረ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይዛላችሁ። እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ እስከ መጨረሻው አብራችሁን በመቆየት ቪዲዮውን በደንብ ላይክ፣ ሼር እንታረጉት። በጌታ ፍቅር እስከደም ያሳስባለሁ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ፈራ ያቆማል እያሉ እኔ እየባሰብኝ ሄዳ በትዊስት በለው ፕሮፌቲክ ዳንስ በእግዚአብሔር ቤት ውስጥ ፕሮፌቲክ ዳንስ እየተደነሳችሁ ከካንሰር እየተደነሳችሁ መቶ ሚሊዮን ይገባባል። ልክ አሁን ይሄ በፕሮቴስታንት ስም ነው የሚደረገው ወይም በክርስቲያኖች ስም ነው የሁሉ የሚደረገው። በደም ተመልከት ምን ያክል መውረግረግ እንዳለው መጨፈር እንዳለው መደንከር። ለዚህ አይነት ዳንኪራዎች ናቸው በእግዚአብሔር ቤተ መቅደስ ላይ መቀለጃና ቧልት የሆነ በዚህ ዘመን፣ በተለይ በዚህ ዘመን አለን በሚበሉ ሰው የፕሮቴስታንት ዲኖሚኔሽኖች ለአእምሮ የሚመች አገልግሎት የሚል እኮ አለ። ቃል ውስጥ አይደል አንዳንድ ጊዜ ሰዎች ወደ ወንጌል እንዳይመጡ እንቅፋት የሆኑ ሰዎች በቸርች በአጥቢያ ቸርች መድረክ ላይ ሚያብዱና በየመንገዱ ሚያብዱ ናቸው። እነዚህ ሰዎች ለብዙ ሰው መሰናክል ሆነዋል። አሁን ከፍቼ ባሳያችሁ በጣም ትናደዳለን። እንዲህ አይነት ውሶኔ ወንጌል ግን ወንጌል ሊሰብክ ነው የወጣው። እንደ ድመት ይጮኋል፣ እንደ ውሻ ይጮኋል። መንገድ ላይ እኮ ነው አዲስ አበባ መገናኛለ የእኔው የቅርብ ሰው ማያዜ ታቋለች። ንጌ ንጌ እንዶ ማንዴ እጅ ጭኖ ጸልዩላታል። አሁን ድጋሚ መጸልይ ይኖርብናል። እኔ ማይቆጨኝ ለመሰለህ? ብዙ አመት ሰው አልተናገራቸውም። ቸርቾች ዝም ብለው ነው ያለ። ለብዙ አመት ግን ተናግሬያለሁ፣ ብጠላም ተቃዋሚ ብመስልም። አንተ መንፈስ ቅዱስን ትቃወማለህ። ይሄ እብደት ጩኸት ነው፣ እነሱ መንፈስ ቅዱስ የሚሉት እንደዛ። እየተባለ ግን እናገር ነው። ማይቆጨኝ ለዛ፣ ማይቆጨኝ ለዛ። እና በጣም ነው የሚያስደነግጠው። አሁን ያንን አይቶ ሰው ወደ ጌታ እንደማይመጣ እግዚአብሔር ይርዳው። ጀስት እኛም መቼ ያስፈልገን አልመጣንም፣ አብዘ ለጠራ ነው። ግን እንደ ሰው እንደ ባላምሮ ስታስብ ግን ያን አይቶ ሰው ወደ ጌታ አይመጣም። ምን ሆኔ፣ ጤነኛው ሰው ይሄ መጥቼ እንዳንተ ልበድ ወይ ልበድ ወይ ነው የሚለው። በቃ ሰው ደሞ እንትን ይለዋል ከስር አይዞ፣ እንድም ኑሮ ውድነቱ ገና ሰውን ሁሉ ያሳብዳል። አይዞ ይሉታል እንኳን በወንጌል ሊያምን ቀርቶ ማለት ነው። ጴንጤው ደሞ ከስር ኧረ በእናታችሁ አታሰድቡን። አረ እንደዚህ አይነቶቹ ናቸው። ምናልባት እግዚአብሔር አእምሮ ካልሰጣችሁ እናንተ ኃይል ነው ልትሉስ እግዚአብሔር የሁከት ሁከት ታቃለ ማለት እግዚአብሔር የሁከት አምላክ አይደለም። እኛ አይደለም የለም ጳውሎስ በየመድረኮቹ የሚካሄዱት የሚከናወኑት ክንውኖች በአጠቃላይ የእግዚአብሔር ሀሳብ ያለባቸው አይደለም። አብዛኞቹ ማለት ይቻላል መንፈስ ቅዱስ በዚህ አይነት መልኩ ቤተክርስቲያን ውስጥ ይሰራል ብዬ አላምንም። እንደ አንድ ክርስቲያን መንፈስ ቅዱስ ሲመጣ ያረጋጋል፣ ወደ እግዚአብሔርም ይወስዳል፣ ከእግዚአብሔር ጋር ያገናኛል፣ ከአብ ጋር ከልጁም ከክርስቶስ ጋር ያገናኛል እንጂ መለኮታዊ ሐሳብን ድርጊትን ይፈጽማል እንጂ አያሳብድም። እንደዚህ አይነት ማለት የጭፈራ መድረክ አይሆንም። እውከት አይደለም፣ እግዚአብሔር የውከት አምላክ አይደለም ብዬ ነው የተነሳሁት። እውከት አይደለም። መዘመር መንፈስን የሚያሰርት ወደ እግዚአብሔር ጸቦት የሚያስገባ እንጂ ዳንኪራ አይደለም፣ ዳንኪራ አይደለም። ይህን የምንስማው ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። ባለፈው ጊዜ እዚህ ወደ መገናኛ አካባቢ ያለ አንድ አንሐሪያ ይሁን ነቢ አላውቅም፣ ብቻ ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። እኔ ውስጤ ምን አሰበ? ከነገ ጀምሮ እዛ ቤተ ክርስቲያን አንድ ሰው አይሄድም ብዬ ገመትኩ። ከተሳስቻለሁ ከባ መቆሚያ መቀመጫ የለም። ከዛ ቀጥሎ ምን ሆናል? ለድራማ ነው ለፊልም ከምሩ ነው እንጂ እንደዚህ ካሜራ እንትን ይዞ ስልኩን እንደዚህ ያሳያል። እኔ ይሄንን ያየ ሰው በሚቀጥለው ቀን እዛ ቤተክርስቲያን እግሩ ይረግጣል? ይሄ እኔ ግን መጨረሻ መቆሚያ መቀመጫ የለም የሆነ ቦታ አስተናል ማለት ነው እሱ የሆነ ሶሳይቲው ጋር የሆነ ልክ ያልሆነ ነገር አለ መጠየቅ አቁመናል ማለት ነው እሱ መበሳጨት አቁመናል ማለት ነው እዚህ ነገር ሲፈሳ ከብራችን ከውስጣችን እርድብን ማለት ቆሟል ማለት ነው እሱ እንጂ እንዴት ነው ሰው የሚቀጥለው ቀን ከነዚያ ቤተክርስቲያን የሚሄደው ይሄ የአንድ ሰው ጋር ብቻ አይደለም በየጊዜው የምናየው በጣም የምንሰማው በጣም በጣም የሚገርሙ የሚገራርሙ ነገሮችን እናያለን መጠየቅ ስላቆመን ይህን አንችም ሰትራ አትቀርም የባንክ ደብተራችሁንም ደርድሮ ከዛ በኋላ ይሄን አንሱ ይሄን ያልሽኝ ብር ከመቶ አንድ ፐርሰንቱ እንደዛ ሲሆን ያንን እንደ ዋና አርጎ ማውራት ነው ችግር ብዬ ማስበው። እሱ ይሁን አይሁንም ኢቭን ወንጌላውያን ማይቀበሉት ሰው ግን ሰው ግን ካልሆነ ደግሞ ወንጌላውያኖቹም እኮ በግልጽ ወንጌላውያንን የሚሉት እኮ ማውገዝ አለባቸው እኮ ሰውን ማስተማር አላቸው። እያደረኩት አይደለም አሁን ወደ እንደገና ወደ ሙቀት አጣምጭኝ እንጂ ያንን የሚያደርጉት ሰው እኮ ያንን የሚያደርጉትን ሰዎች እኮ መልሰው እኮ እንደገና ደኩ የኛ ዘማሪዎች ናቸው አይደለም እንዴ? ሲም የሚያሟሙቁለት እስከ ሰማይ የሚያደርሱለት ያንኑ ሰውዬ እኮ ነው። መልሰ መጽሐፉን ምን መርቅለት እኮ ኢዝ ዘ ፖይንት። አሁን ዋናው ነው ነገር ቤተክርስቲያን ምን እያደረገች ነው? ተዋጽኦ ምንድን ነው? ያስተራራ ያደረጋችሁት አስተዋጽኦ ምንድን ነው? ለእግዚአብሔር ቤተክርስቲያን ምክንያቱም ያለ ነቀፋ ያለ ነውር እንድንሆን ነው በፊቱ የሚፈልገው እግዚአብሔር ያለ ነቀፋ ያለነውር መሆን ማለት እንግዲህ ያለ ፊት መጨማደድ እግዚአብሔርን ማክበር እግዚአብሔርን ማሳየት ነው። የአበም ፍቃድ የወልድም የመንፈስ ቅዱስም የአንድነታቸው ፍቃድ ይሄ ክርስቶስ ኢየሱስን መግለጥ ነው። ነገር ግን አብዛኛው ድርጊቶቻችን ክርስቶስን አይገልጥም፣ አያክብርም፣ አያምርብንም። ስናደርገውም አያምርብንም፣ ለወንጌል ጨከነን ስላልሆነ ማለት እና እነዚህን ነገሮች ማስቀረት አለብን። ከምን አንጻር ማስቀረት አለብን? ማስቀረት ስላለብን ማለት ወንጌል የጨከነ ልብ ይፈልጋል ወንጌል አለመቀድ አለመሸቀጥን ይፈልጋል። ወንጌል አለመቀላቀልን ይፈልጋል። ምንችል ይህንን ብናደርግ መልካም ነው። አንዳንድ ደስ የማይሉ ድርጊቶችን በቅርብ ትውስታዎች እያየሁ እገኛለሁ። እንደዚህ አይነት ነገር ይፈጽማሉ። ምን አይነት ነገር? ከአንድ ሃይማኖት ወደ አንድ ሃይማኖት በመግባት በተለይ ቲክቶክ ላይ ገንዘብ ለማግኘት ይጠቀሙበታል፣ ወይም ጊፍት ለመሰብሰብ ይጠቀሙበታል። ትክክለኛ መቀየር ወይም መለወጥ አይደለም። የገንዘብ ፍቅር ነው። ይሄኛው ፍቅር ማለት ይህ ልጅ እንግዲህ ከዚህ ቀደም በጣም ደስ አድር ኦርቶዶክሶችን በጣም መጥፎ ቃላትን ተጠቅሞ ከተናገረ በኋላ ተመልሶ ኦርቶዶክስ ትክክለኛ ቤተክርስቲያን እና ታምነ ባታለው ብሎ ኋላ ምን ሲያደርግ ይገኛል? ጊፍት ስለምን ይገኛል? ለላይቭ ላይ እስኪ ከድርጊቱ እንመልከተው በራሳችን አይነዋለት። የመጀመሪያው ለምን ኦርቶዶክስ መሆን ፈለክ? እውነት ስለማወድ አሉከ። እውነት ኦርቶዶክስ ጋር ነው ያለው ብለህ ነው የምታስበው? ኢየሱስ ክርስቶስ ኢየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። አሜንቾቹ ምን ሆነ? ነው ገንዘብ አስፈልገኝ ገንዘብ እየጠየኳቸው የሚያድኙ ሰዎች እና በቴሌብርና ባቢሲኒያ እየጠየቅኳቸው እንዲሰጡኝ ፋይናል እየተደረገ ያለው ይሄ ነው። በጣም ያሳዝናል ወገኖች፣ ልመና ይሄ ዘመ ዘመናዊ ልመና በቀጥታ ስርጭት ላይ ሆኖ አለማፈሩ አፈሩ ራሱ አሁን ለይሄንን ፈልጎ ከመሄድ እንደዚህ ቤት ይሻላል አይደል? እንደዚህ ኦርቶዶክስ ቢሆን ይሻለው ነበር። አክቹሊ እውነት ገብቶት ከሆነ እውነት እዛ አለ ብሎ ካሰበ ቢሄድ ይሻለዋል። ስለዚህ በዚህ መልኩ ቢዝነስ መስራት እየተቻለ ነው፣ አንደኛው የቢዝነስ ዘርፍ እየሆነ ነው ይሄ ነገር። በጣም ብዙ ሰዎች እቺ ነገር ይጠቀሙባት ነውና መጠቀም ካሰባችሁ እና ኢሊጂ ፋይናሊ እንደዚህ ሆነ አግኝተነዋል ማለት ነው። ለመክሰስ ሳይሆን እሱ እንደዚህ የሚያደርጉ ሰዎች ስላሉ እስኪ ካንድ ወንድም ኦርቶዶክሳዊ ወንድማችን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 እረተው ግን እረተው እረተው ሕፃናት እንኳን የሚረዱትን ያልተማረ የሚባለው ሰው እንኳን የሚረዳውን ነገር እንዴት ነው አዋቂ የሚባሉት መምህር የሚባሉት ቅኔ ዘራት የሚባሉት ሁላም ማይገባቸው? እንዴት ነው አንድ ሰው እናት ስለሆነ ብቻ ልጁ የሆነውን ነገር የሚሆነው? የዶክተር እናት ዶክተር አይደለችም። የዶክተር እናት የዶክተር እናት ናት። ልክ እንደዛው የክርስቶስ እናት የክርስቶስ እናት እንጂ ክርስቶስ አይደለችም። የጌታ እናት እንጂ ጌታ አይደለችም። የአምላክ እናት እንጂ አምላክ አይደለችም። የክርስቶስ የእግዚአብሔር እናት እንጂ እግዚአብሔር አይደለችም። የፈጣሪ እናት እንጂ ፈጣሪ አይደለችም። ሲቀጥል ደግሞ ጸጋን ያገኘ ነው፣ ስጋ ወደሙን ያገኘ ነው፣ ድነትን ያገኘ ነው፣ በዚች ምድር ላይ ሁሉን ነገር ያገኘ ነው በኢየሱስ ክርስቶስ ነው። ኢቭን ድንግል ማርያም ላይ ያገኘ ነው በኢየሱስ ክርስቶስ ነው። እንዴት ነው ይህንን ቀላል ትምህርት እያወሳሰባችሁ ማይገናኘውን እያገናኛችሁ ማይባለውን ምሳሌ እየሰጣችሁ ወደማይሆን ትምህርት እንዴት ነው የምትሄዱት? እሺ የጌታ እናት ጌታ ከሆነች ለምንድን ነው የፈጣሪ እናት ፈጣሪ እናት ብለም አታስተምረው? ለምንድን ነው የእግዚአብሔር እናት እግዚአብሔር እናት ብለም አታስተምረው? እረተው ድንግል ማርያምን ማክበር ከፈለገ እግዚአብሔር በአከበራት ልክ ብቻ አክብሯት። ከልኩ አትለፉ። ያልተባለውን አትበሉ። የተባለው ይበቃታል። ጸጋን የተሞላት የተባለችው፣ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ትውልድ ሁሉ በጽት ይሉኛል ብላለች። በቃ ትውልድነን በጽይት እንላታለን። ከዛ ውጪ አምላክ እናት ስለሆነች አምላክ አንላትም። የጌታ እናት ስለሆነች ጌታ አንላትም። የጌታ እናት ስለሆነች የጌታ እናት ነው የምንላት የአምላክ እናት ስለሆነች የአምላክ እናት ነው የምንላት የቤዛ እናት ስለሆነች የቤዛ እናት ነው የምንላት እንጂ ለልጇ የተሰጠውን ነገር ለሷ አንሰጣት። ምክንያቱም እሷ ፈጣሪ አምላክና ጌታ አይደለም። ወንደርፉል ዘመን ይባርክ ብራዘር። በእውነት ብዙ ጊዜ ልጅ የምትከታተሉት ከሆነ የምታዩት ከሆነ ፎሎ ብታረጉት የሚጠቅማቸው ልጅ ነው ብዬ ነው የማስበው እና ብዙ ጊዜ ኦርቶዶክሳዊ ነው ግን የኔን ሀሳብ ሼር ሲያደርገው አይዋል ሁልድ የሚያደርገው ሀሳብ በጣም ውሃ የሚያነሳ ነው። ለምንድን ነው የምንለው፣ እንግዲህ ይሄኛው ሊቃውንት ነው መምህር ነው ማለት ነው ትልቅ ኦኬ ደረጃ ላይ ደረሰ አባት ነው። በዚህ ልክ ሲስት መጽሐፍ ቅዱስን ስቶ ኦኬ፣ ብዙ ጊዜ ያው ክርስቶስ ላይ መሳት ምንም ችግር የለው፣ ድንግል ማርያም ላይ ከሳተ ነው ችግር የሚፈጠረው። ኦልሬዲ ክርስቶስ ላይ ስቷል። ምን በሚል ልጅነትን ያገኘነው በማርያም በኩል ነው የሚል ትምህርት፣ ትልቁ ምንፍቅና እሱ ነው። ትልቁ ምንፍቅና እኛ ልጅነትን የተቀበልነው ልጅ ሆኖ የእግዚአብሔር ልጅ ሆኖ በክርስቶስ ኢየሱስ ጸጋና እውነትን ያገኘ ነው የተቀበልነው፣ ሞገስ ሞገስን፣ በሞገስ ላይ የተደረበልን በክርስቶስ ኢየሱስ ነው። ጽድቅን ያገኘነው ነው በክርስቶስ በድንግል ማርያም አደለ። መጽሐፍ የሚለውን ነው እኛ አደለም ያለው ዮሐንስ ወንጌል ከአንድ ጀምራችሁ፣ ከቁጥር ከምዕራፍ አንድ በተለይ ቁጥር 16 ቁጥር 18ን በደንብ መመልከት መልካም ነው ቁጥር 12ን መመልከት መልካም። ይህንን ቤዛነት ልጅነትን ያገኘ ነው በክርስቶስ ኢየሱስ ነው በሰው ልጅ አይደለም። ድንግል ማርያም እናቱ ናት። አዎ እናቱ ናት። ከዚህ ቀደም ብዙ ጊዜ ተለፍልፍ ያለው ነገር ድንግል ማርያም የተከበረችበት መጠን አለ። በዛ መጠን ደግሞ እናከብረታል። ትውልድ ሁሉ ብጽትን ላይ ይላታል። አዎ ብጽት ናት፣ የተባረከች ናት ማለት ነው። ግን ትመሰገናለች የሚለውን አውዳዊ ፍቺ የሳተን አናመሰግናትም፣ አንዘምርላት፣ ወደ እሷ አንጸልይ የሚል መጽሐፍ ቅዱስ ስለሌለ፣ ግን እኔ አከብራታለሁ በልቤ አነግሳታል ወዳታል የጌታዬ እናት ብዬ ግን እጠራታል። ግን አልዘምርላት ይህን ልትረሱ መጽሐፍ ቅዱስም ስለማያዘኝ ማለት ነው። አለዛ መጋጨው ከእግዚአብሔር ሀሳብ ጋር ስለሆነ ደግሞ ከድንግል ማርያም እግዚአብሔር ይበልጥብኛል። እዛ ላይ መሳት አልፈልግም። ጌታ ይርዳችሁላችሁ። ወዳችሁም አይደለም ሊሆን ይችላል። ወሬቨር ግን ወደኛ ቤት ደግሞ ጉድ እስኪ እንመለስ። እስኪ ይህኛውን ዱላ ቅብብሎሽ የሆነውን እንትን እንየውና እስኪ እንዳስሳለን። ብዙ ነገሮችን አንድ ሰባኪ እንዳለ እሳቱም ዘይቱም ጨውም በዚህ ያለ እንግዲህ የቀረን በርበሬው ነው እንዳያቆላሉን ብሏል። ቀድሞ ማማ ሲው መጥቷል፣ ማማ ሲው መጥቷል ለማለት ነው። የኔ ፍርሃት ነገ ዲፕ የሆነ እይታና በመብዛት መባረክ ብላችሁ ያዕቆብ እንዳደረገው ሽመልመሌ የመሳይና ንጥብቅ ያለባቸውን በጎች ቸርች ይዛችሁ እንዳትመጡ ከታሽ ተመልከቱ በለ ቸርቹን ጋጣ እንዳታደርጉ ስጋቴ ነው። ማድጋችሁ ይሞላል ወይን ጠጁም አይጎልም ብላችሁ ቤቱን ጋንና እንስራ ሞልታችሁት የእናቴን የድሮ ጠላና ረቂ ቤት እንዳታደርጉት። የዳዊት ወንጭፍ ትሉና ምእመኑን አምስት አምስት ጠጠር አስይዛችሁ ቤቱን ጠጠር ማምረሻ ታደርጉት ይሆን? የሚሰገድለት የዮሴፍ ነዱ ብላችሁ ነዱ አስይዛችሁ ምእመኑን ቤቱን ወደ እህል መጋዘን ትለውጡት ይሆን እንደ ስጋቴ ነው። አሰራር ልዩ ልዩ ቢሆንም ልዩ የሆነ ለመጽሐፉ እንግዳ የሆነ አሰራር የለም ለምንድን ነው እንደው መሳቂያ የምታደርገው ይሄ ዊችክራፍት ነው አጋንንታዊ አሰራር ነው ዱላ ቅብብሎች ነው የሚመስለኝ ይሄ ሩጫ ላይ ነው የሚሰሩት ብራዘር እሺ ቸርች ውስጥ ዱላ ቅብብሎች የሚባል የለም መጽሐፍ ቅዱስ አይልም ይሄ መታታዊ አሰራር ነው ዊችክራፍት ወይም አጋንንታዊ አሰራር ወይም የናይጄሪያ የተቀበልከው መንፈስ ላይ ላይ እየጨፈረ ይሆናል እንጂ መጽሐፍ ቅዱስ አይልም እኔ ከመጽሐፍ ቅዱስ ውጪ አልወጣም ከእኔ ጋር በደምብ የምትጣላ ሰው ካለ ተጣላ ከእግዚአብሔር ጋር ስለምጠላ ትደቃለህ ማለት ነው። ጌታ ያከብረኛል። ለማንኛውም ተከታተሉ ይህን ቪዲዮ ከሀያ ሚሊዮኑ ከአሁኑ ክርስቲያን ሰላሳው ይበልጣል። የመከራው ዘመን የጴንጤዋ አለቃ ካልተቆጠርን ይላል። እንደዚህ ተግማምቶ መብዛት ምን ያኮራል? ምዕመኑ የጋራ መሰረት የሌለው ውስሉን ላ ከከለት አይ ደቀ መዝሙሩ ነው። ሁሉም ነቢይ ፓስተር፣ አይ ሁሉም አፖሎጂስት ከቲክቶክ ባገኘው አይ ካጭር ካጭር ትምህርት ድሮ ሚጸልዩ በግል በጓዳቸው፣ ዛሬም ያጸልዩት በነማኖፍ ጋር ነው። ለድሮ እንግዳ ቃል ነበር የሚሰጠው ለዛሬው ክርስቲያን የቲቪ ሪሞት ነው። የድሮ ክርስቲያን ሰላም ይባባላል። የዛሬዎቹ እኛ ቢዚዎች ሆነናል። የድሮ ላጅ ልጁን ይዞ ይጸልያል። የዛሬው ቻናል ፊት አሜን አሜን ይላል። እስኪ ቻናል ዝጉ ቲቪና ዩቲዩቡን ሐሰተኞቹ ኮ አሄ

ገንዘብ የማይበላው ድነት ያስተማረ የተከታተለ ቤት የጎበኘ ስትሞት የሚቀብር ወንድማችን። እንግዲህ እግዚአብሔር ዘመንን ይባርክ። እንዲህ የተገለጠላቸው የበራላቸው ወጣቶችን ሳይ እግዚአብሔርን አመሰግናለሁ። ለምንድነው የምለው በጣም በጣም ስፕሪት ፉልድ የሆነ ፐርሶናሊቲ ያላቸው ወጣቶች እነዚህ እግዚአብሔር በዘመኑ ፍጻሜ ያዘጋጃቸው ለራሱ ክብር የሚጠቀምባቸው እቃዎች ስላደረጋቸው በጣም በዚህ ዘመን ቧልት ቀልድ፣ በእግዚአብሔር ቃል መቀለድ መጫወት፣ አንዳንዱ መጽሐፍ የሚበላል መጽሐፍ ቅዱስ የሚበላ አንዳንዱ የሚጨፍራለሁ ወይ ሆይ የሚል በየቸርቹ እየገባ ዘይት የሚቸረችር ዘይቱ የተቸረቸረውን የሚገዛ ልጸልይ ሳይሆን እኔ ድምፅ ልስማ ሳይሆን በጎቼ ድምፄን የሚሰማሉ የሚለውን ቃል በመርሳት ድምፅ አሰማኝ የሚሉ ማን ኦፍ ጋድ እንትንጋድ እያሉ ማለት ነው። እግዚአብሔርን ቃል የሚያስትና የሳተ ትውልድ ነው ማየሆም። እግዚአብሔር ግን በዘመናት መካከል ሰው አለው፣ የሚረሳ አይደለም እግዚአብሔር። መልካም ነው ደግሞ፣ ያስነሳል፣ ጨካኝ ትውልድ ያስነሳል። በጣም አሁን ያሳስበኝ ጉዳይ አለ፣ አንድ ወንድማችን ፓስተር ቸሬ ታስሯል የሚባሉ ወሬ ደርሶኛል። ለእውነት ሁን ውሸት አላውቅም። ያው ባገኘሁት መረጃ ላቅርብላችሁ በሚል ነው። እስኪ መረጃውን እንስማው ና ሀሳብ አሳየት እንሰጥበታል። በመጨረሻም ፓስተር ቸሬ የታሰረ ለመሆኑ ምን አድርጎ ነው የብዙዎች ጥያቄ ሲሆን፣ በሀገሪቱ ውስጥ ያሉትን እውነታዎች በመገላለጥ ለሕዝቡ እንዲሁም ለባለስልጣናቱ መልእክቱን ያጋራ ሲሆን በመጨረሻ የምንገጥመው አብረን እንመለከተዋል ለቁጭ ብሎ ሀገርን የሚመራው ንጉስ ወታደሮች የሚያስወጣ የሚያስገባ ንጉስ፣ በሀገር ውስጥ ያለው የካህናት ስርዓት ውስጥ ልግባ መቅደስ ልግባ አለ። ሀገር ውስጥ መቅደስ አለ። ለመቅደስ የተለየ ካህን ነው፣ መንግስት አይደለም። የሚሰሙ ሰዎች ጆሮ ካላቸው እንዲሰሙ። ሥርዓት ያዙ መስመራችሁን ወቁ የማትችሉት ነገር አለ ፓስተር ቸሬ በዚህ በተናገረው ንግግር ብሎም በበርካታ ጊዜ የተነሱ ህዝብ የሚያስቱ አስተኛ ነቢያቶችን እያጋለጠ በርካቶችን ቅጥፋት የታደገ ሰው ሲሆን የድርጊቱ ግን በአስተኛ ነቢያቶችና በባለስልጣናቱ እየተወደደለት አይመስልም። አላማቸውም አንድና አንድ ነው፣ እሱን ዘብጥ ማውረድ። ታዲያ በዛሩ ለተምለ ጥያቄ ትፈለጋለህ ብሎ የወሰዱ ሲሆን አሁን አመሻሽ ላይም እንደ ቀደመው ጊዜ ለቀዋል። የሚከሱበት የሚያስሩበት ምክንያት ጠፋባቸው። ፓስተር ቸሬ ፈጣሪ አምላክ ከክፉ ነገሩን ይጠብቀው። እግዚአብሔር እንግዲህ ግን በእስር ቤትም መልካም ነው። በመልክ በከፍታ መልካም ነው። ዝቅታ መልካም ነው። ከፍ በማለትም መልካም ነው። ጌታችን ኢየሱስ ክርስቶስ ግን ይመጣል። ስለ ቤተ ክርስቲያን ቀናውን አይሹ በጁ የሆነ ጎተራውን አውድማውን የሚያጠራው ኢየሱስ ይመጣል። ስለሚመጣ ሁላችንም ነቅተን እንጠብቅ። ጌታ ኢየሱስ ይመጣል። ማራናታ።